ግጥ የህጉ ምላሽ ብዙም አይደለም። ያው ሄት የተለመደ ዘርፋ ነው፣ መጠንቀቅ ነበረባችሁ ምናምን እንደዚህ ማድረግ አልነበረባችሁም። በቃ ወደ እናንተ ነው መልሰው ጣታቸውን የሚቀስሩት። እና አላህ የጻፈው ነገር ነው። እኔ በእርግጥ የሰው ልጅ አይጥፋ እንጂ ገንዘብ በገንዘብ ይተካል፣ ኢንሻላህ። ግን በቃ እንዲህ ዓይነት ፈተና በህይወቴ ይፈጠናል ብዬ አስቤ አላውቅም። ግን አልሐምዱላ ረብልዓለሚን በዛ ሰዓት አስባችሁታል? ብደነግጥ የሆነ ነገር ብሆን አሁን ላይ በሽታ በቀላሉ ነው የሚመጣውና የሆነ ጅን ቢመታኝ ወይ የምጎደር ደግሞ ከዛ በላይ ነበረ። ይሄ ገንዘብ እኔን አያሳከበኝም። እና ሐቂቃ እኛ ሀገር ላይ መኖር በጣም ከባድ ነው ወላሂ። ምክንያቱም እና ኸይር ኸይሩን በማሰብ ያው ሴቲንጎች ውስጥ መግባት ጀመረ ማለት ነው። ከዛ ጭራሽ እኛ የማናቃቸውን የሞባይል ባንኪንግ አጠቃቀሞችን ነው የሚጠቀሙት ማለት ነው። እና ወደ ውስጥ ስገባ ወላሂ ሁሌ የማላውቃቸው በቃ አንድም ቀን ተጠቅሚያቸው። ግንዛቤ ኖሮኝም የማያውቀውን እና በ994 እንግዲህ የቴሌ ሜሴጅ ነው የሚመጣው። በዛ ራሱ የሆኑ ኮዶችን ዲጂታል ኮዶችን ይመጡ ልኩልኝ ነበረ ማለት ነው። እንደ አይነት ቁጥር መጣልሽ? አዎ። እንደ አይነት ቁጥር መጣልሽ? አዎ። ከዛ ቆይ አንድ ቀረሽ፣ ቆይ ሁለት ቀረሽ፣ ቆይ ምናምን እያሉ ወደ ሌላ። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ድሎት ከብራችሁ ቻናላችን ቤተሰቦች፣ እንደኛችሁ ሰላማችሁ ይኖረ፣ አልሐምዱላ። ዛሬ እንግዲህ በአዲስ ቪዲዮ ተገናኝተናል እና ለየት ባለ ቪዲዮ ነው ማለት ነው። እስከ ዛሬ እንደ አይነት ጉዳዮችን ወደ እናንተ አምጥቼ አላውቅም። እኔም ገጥሞኝ አያውቅም። ግን ያው አንዳንድ ጊዜ ዩቱበር ሲባል ያው ደስታውንም ሐዘኑንም ነው አይደል፣ ወደ ሚዲያ ላይ የሚያሰጠው እና እኔ እውነት ለመናገር ብዙ ጊዜ መከፋቴን ማሳየት አልፈልግም ወደ ውጭ፣ ያው ለአላህ መንገር ይበልጣል ለሰው ከመንገር ማለት ነው። አሁን ይህንን ቪዲዮ እንግዲህ ልስራላቸው አልስራላቸው እያልኩኝ ብዙ ከራሴ ጋር ስማቡት ነበር ማለት ነው። እና አሁን ግን ብሰራላቸው ምናልባት እንደ እኔ እሱ በእርግጥ የጻፈውን ነገር አላህ የጻፈውን ነገር ማንም አይፍቀውም ማንም አይሸረውም። ግን ምናልባት ለመጠንቀቅ ሊሆናችሁ ይችላል። ይህን የማያውቅ ሰው ሊኖር ይችላል። እንደ እኔ ኸይር ኸይሩን ብቻ እያሰበ የሚኖር ሰው ሊኖር ይችላል። እና አንዳንድ ጊዜ በህይወታችን እኛ ስለተሸኘ ነው፣ ወይም ሁሉንም ነገር ወደ ቀጥታው መንገድ ስላመጣ ነው እኛ እንደፈለግነው አይሄድም። እና መፈተን ደግሞ ዱንያ ላይ ያለነው ነው። አልሐምዱሊላህ ለማንኛውም ወደ ጉዳዩ ስገባ እንግዲህ እኔ በሞባይል ባንኪንግ ብሬን ተጭበርብሬያለሁ ማለት ነው ተዘርፌያለሁም ልበል ተጭበርብሬያለሁ፣ አላቅም ግን ለማንኛውም እንደዚህ አይነት ነገር ገጥሞኛል። በእርግጥ ሳውዲ እያለሁኝ ሰዎች በሞባይል ባንኪንግ ተዘረፉ፣ ተጭበረበሩ። በተለይ በጁንታው ሰዓት ብዙ ነገሮች ነበሩ እና ሰማለሁኝ። አገሬ ከገባሁ በኋላ ግን ስራና ስራ በቃ ያው ትዛዝም ስወጣ ወጣ ብዬ ሄጄ ገዛለሁ ወይ ስልኬ እንዳልሰረቅ በእርግጥ ከመጣው ስልኬን ምናምን ተሰርቅ ያለሁ ስልኬ እንዳልሰረቅ ወይ የያዝኩትን ገንዘብ እንዳልሰረቅ እንጂ በዚህ ልክ በማታለል ደረጃ እታለላለሁ ብዬ አስቤ አላውቅም። እና እንዲህ አይነቱ ነገር ሲገጥመኝ የመጀመሪያ ነው ከዛ ስራ እና ስራ ነው ከስራ ወደ ቤቴ ነው። ብዙም እንደ አይነት መረጃዎችንም አልሰማም፣ መጥፎ ነገሮች ወደ ራሴ አላመጣም። ያው ሌባ ሲባል ፊትለፊት የሚዘርፍ ሌባ ብቻ ነው የምናስበው። እና እኔ እንግዲህ ያው ስልኬ ላይ ተደወለ ማለት ነው። ሰሞኑን ስልኬ ላይ ሲደወልልኝ ያው ከኢትዮጵያ ንግድ ባንክ እንደደወሉልኝ ነው ያወራኝ። ከኢትዮጵያ ብሔራዊ ባንክ፣ ንግድ ባንክ፣ ከኢትዮጵያ ንግድ ባንክ ነው ደወልኝ ልሻለኝ፣ ከዋናው ቅርንጫፍ ከአዲስ አበባ። እሺ ምን ልታዘዝ? ከዛ አንቺ ሙሉ ስሜን ነገረኝ። በተለይ ከሌነሽ፣ አዎ። በቀን ከዚህ እስከዚህ ብሮችን ታንቀሳቅሻለሽ አዎ እኛ ከዛ ነው የደወልንልሽ። እና ያው እኔ እንጃ ሎተሪ በላይ ማበረታቻ አላቅም ብቻ በደረጃ ሞባይል ባንኪንግ በመጠቀም ሀምሳ አንደኛ ደረጃ ወጥተሻል። እሺ እና ልናበረታታሽ እንፈልጋለን ውድ ደንበኛችን እና እንኳን ደስ ያለሽ። በጣም ከኋላ የሚያጅቡ ሞልተዋል። እንኳን ደስ ያለሽ፣ ኮንግራጁሌሽን፣ ምናምን የሚሉ ማለት ነው። እና ከዛ ምን አለኝ ያው ይሄ ኢትዮጵያ ሸራተን አዲስ ሆቴል አዲስ አበባ መጥተሽ ሁለት ሰዓት ተኩል ተረከቢ የልብስ ማጠቢያ ማሽን ይችላል ከዛ እኔ አዲስ አበባ መምጣት አልችልም፣ እኔ የምኖረው ክፍለ ከተማ ነው፣ ምናምን አይነት ነገሮችን ሰጠሁትና እንደዛ ከሆነ እንነጋገርና በብር ይዞርልሻል አለኝ ማለት ነው። እዚያው አወሩ እንግዲህ፣ እኔ መስመር ላይ ነው ያለሁት ማለት ነው። መጀመሪያ ለማሳመኛ የሚጠቀሟቸው ብዙ ነገሮች አሉ። እየተቀረጽሽ ነው ድምጽሽ። ያኔ አልተሰማንም ከኋላ የልጅ ድምፅ የሆነ የኳኳታ ድምፅ እንትን እንዳይል ባለስልጣናት አዛኝ እንዳይሆኑብን ምናምን፣ በቃ ትላልቅ ባለስልጣናቶች አሉ እንደዚህ አሉ እንደዚህ አሉ፣ እየተቀረጽሽ ነው ድምጽሽ እየገባ ነው ምናምን፣ በቃ የማይሉት ነገር የለም ብቻ ይሄ ነው አለላችሁ። እና ከዛ ሺ ምንድን ነው ማድረግ መቶ አስራ ሶስት ሺ ብር ነው አለ የሚመጣው። እና ሶስት ሺ ብር ለኢትዮጵያ መከላከያ ሰራዊት ገቢ እናደርጋለን፣ መቶ አስር ሺ ብር ቀጥታ ወደ አካውንት ይገባል አይነት ነገሮችን አወሩ። ብቻ በጣም በሚያሳምን መልኩ፣ በጣም በትህትና በጣም በቃ ያው እኔ የስራ አካውንት ነው አካውንቴ፣ እና በቃ ያው ለዛ ሽልማት አድርጌ ነው የወሰድኩት ማለት ነው እና እንግዲህ የትኛውን ባንክ የትኛውም የትም ቦታ ከስተመር ስትሆኑ ማበረታቻ ይሰጣችኋል የትም ቦታ እና ከዛ ነው የወሰድኩ ብቻ እኔ ሌቦች ምናምን ገንጨላ ፍንጮ ጭራሽ አልመጣም እና ከዛ ሽ ምንድነው የምጠበቅብኝ ነገ የኢትዮጵያ ንግድ ባንክ ስትሄጂ ባለሽበት ቅርንጫፍ የኢትዮጵያ የሆነ ቀበሌ የምታወቂያ እና ከዛ የባንክ ቡክ ከዛ ደግሞ አሁን እኛ አክሰስ አድርገን የምንሰጥሽን ኮድ ይዘሽ ነው የምትሄጂው፣ አለኝ። እሺ። ከዛ እንዲሁ እያለ ተገባ ማለት ነው ወደ እንትን፣ ያንን ለመክፈት መጀመሪያ ብሩ መጣልሽ ወይ ደረሰሽ ወይ አካውንቴን ምንም ሳይጠይቁኝ ማለት ነው እያሉ አሉኝ። በቃ ብሬን ስገባ ስወጣ ስጠይቅ ምስል የለም አልኩት። ከዛ በቃ መጨረሻ ላይ በቃ ትው ችግር የለውም እኔ እንዲህ አይነት ሽልማት ለእኔ ከመጣልኝ ባለው በቅርንጫፍ ሂጅ እረከባለሁ አልኩት ማለት ነው እና ከዛ እንደዛም አይደለም ማለት የሚሸልመው የኢትዮጵያ ብሔራዊ ባንክ ነው። በአካላችን መቶ ወይም ባለሽበት ክፍለ ከተማ መቶ ለመሸለም ጦርነት ነው። አሁን ያለው ሁኔታ አስቸጋሪ ነው እና ይህንን ደግሞ መሸለም የሚችለው ያለሽበት ቅርንጫፍ ሳይሆን ይሄ ባንክ ቅርንጫፍ ነው፣ ዋናው ነው እና ይህን ማድረግ የምንችለው እኛን አሁን ይህ ስልኩ ከተቋረጠ ድሉም ያልፋል ምናም ብዙ አላ። ብቻ ያው እኔ እውነት ለመናገር ደስ አለኝ፣ ሸር በውስጤ ምንም አላስብኩም ማለት ነው እና እና ኸይር ኸይሩን በማሰብ ያው ሴቲንጎች ውስጥ መግባት ጀመረ ማለት ነው። ከዛ ጭራሽ እኛ የማናቃቸውን የሞባይል ባንኪንግ አጠቃቀሞችን ነው የሚጠቀሙት ማለት ነውና ወደ ውስጥ ስገባ ወላሂ ሁሌ የማላቃቸው በቃ አንድም ቀን ተጠቅሚያቸው የሆነ ግንዛቤው ኖሮኝ የማያውቀውን እና በ994 እንግዲህ የቴሌ ሜሴጅ ነው የሚመጣው። በዛ ራሱ የሆነ ኮዶችን ዲጂታል ኮዶችን ሊመጡ ልኩል ነበረ ማለት ነው። እንደ አይነት ቁጥር መጣልሽ፣ ሁ እንደ አይነት ቁጥር መጣልሽ። ከዛ ቆይ አንድ ቀረሽ፣ ቆይ ሁለት ቀረሽ፣ ቆይ ምናምን እያሉ ወደ ሌላ ብቻ ምን እንደሸፈነኝ አላውቅም። በቃ የአላህ መሻ ነው ብቻ ነው የምለው፣ ሌላ ምንም የምለው ነገር የለም። ምክንያቱም እኔ በዚህ ልክ ይሸወዳለሁ የምል ሰውም አልነበርኩም። በቃ አላህ ብቻ ከጻፈው ከእናንተ ይወጣል፣ ካለው ይወጣል ማለት ነው እና ወደ ሶስት መቶ አስራ ስምንት ሺ ብር ሄዴ ማለት ነው እና ከአካውንቴ ሲቆርጥ ነው እንግዲህ የባነንኩት ማለት ነው። እያጭበረበርከኝ ነው እንዲህ ነው፣ እንደዚህ ልናጭበረበርሽ እንችላለን ከኢትዮጵያ ብሔራዊ ባንክ ደውለን እንዴት ልናጭበረብርሽ እንችላለን? በቃ ብዙ ማሳመኛዎችን ሰጠሽ። ምንድን ከአካውንት የቆረጠ በቃ ተመላሽ ነው የሚሆነው። ከዚያም በኋላ መከራከር ጀመሬ። በቃ እየዘጋሁባቸው ራሱ እየመለሱ ነው ሲደውሉ የነበረው መጀመሪያ ማለት ነውና ብሩ ከገባ በኋላ ራሱ እኔም ማሳመኛ መፍጠራቸውን አልተውም ማለት ነውና ብቻ ያው አላህ የጻፈው ሆነ። እሱ በእርግጥ ብዙ ሰዎች በዚህ ተጨወርብረውበታል፣ ብዙ ሰዎች ተበልተውበታል፣ ብዙ ሰዎች አቅሰውበታል። ግን እኔ እኔ ጋ ሲደርስ ለምን እንደሰራ አላውቅም። እውነት ለመናገር በቃ እንደዚህ አይነት ነገሮችን ራሳቻቸው አለሁ እዛው ሚዲያ ላይ ስትሆኑ ነው ብዙ መረጃ የምትሰሙት። ውጭ ስትሆኑ ብቻችሁን ስለሆናችሁ የሆነ ያልሆነውን ነገር ሁሉ ታዳምጣላችሁ። እና አገር ላይ ስትገቡ ግን በቃ የምትፈልጉትን ነገር ነው እንጂ እንደዚህ ብዙ ነገሮችን እንትናትሉም። እና ውጭ ላይ በቃ ተበልቷል ተበልተል፣ ከደም ኮለዝ እና በሰአቱ አካውንቱን መታገድ አልቻለም ነበረ። ምክንያቱም ያው ከፍርድ ቤት አሁን ባለው ሁኔታ አንጻር ያው ንግድ ባንክ ተዘርፎ ነበረ፣ ታውቃላችሁ ሚዲያ ላይ እንግዲህ ሁሉም እና ከዛ ወዲህ ነገሮች እየከረቡ መጥተዋል። እና በቃ ማየት አንችልም የሰው ከፍርድ ቤት ወረቀት ካልመጣ እና ሁሉም ነገር ከሆነ በኋላ ወደ ባንኩ ነበረ ማለት ነው። በቃ ያው መደወል እንዳለብኝ ነገሩ እኔ ግራ ገባኝ ጭራሽ ማለት ነው። እና ወደ ባንኩ ስንደውል ያው የግለሰብ አካውንት ማየት አንችልም ህጉ አይፈቅድልን የሚል ምላሽ ነው የተሰጠን። በቃ ከፍርድ ቤት ወረቀት ለመምጣት ደግሞ የሚቻል አይደለም። ቅዳሜና እሑድ ተከተለ በቃ አይሆንም ማለት ነው። እና ግዴታ ሰኞን መጠበቅ ነበረብን። እና ያው ሰኞን ብንሄድ ያው በርግጥ የህጉ ምላሽ ብዙም አይደለም። ያው ይሄ የተለመደ ዘርፋ ነው፣ መጠንቀቅ ነበረባችሁ ምናምን እንደዚህ ማድረግ አልነበረባችሁም። በቃ ወደ እናንተ ነው መለሰው ጣታቸውን የሚቀስሩት። እና አላህ የጻፈው ነገር ነው። እኔ በርግጥ የሰው ልጅ አይጥፋ እንጂ ገንዘብ በገንዘብ ይተካል ኢንሻአላ። ግን በቃ እንደ አይነት ፈተና በህይወት ይፈተናል ለሚያ ሲባል በቃ ግን አልሐምዱሊላህ ረቢል አለሚን። በዛ ሰዓት አስባችሁታል ብደነግጥ በቃ ወይ የሆነ ነገር ቢሆን አሁን ላይ በሽታ በቀላሉ ነው የሚመጣውና የሆነ ጀንብ ይመታኝ ወይ ፌንት ብሰራ ምን የምጎደው ደግሞ ከዛ በላይ ነበረ ይሄ ገንዘብ እኔን አያሳከበኝም እና ሐቂቃ እኛ ሀገር ላይ መኖር በጣም ከባድ ነው ወላሂ ምክንያቱም ለእንዲህ አይነት ወንጀሎች ራሱ የሆነ ፈጣን ምላሽ አታገኝ ይህን ነገር ሳያውቁ ቀርቶ አይደለም ከዚህም በፊት እንግዲህ በጣም ብዙ የተዘረፈ ሰው እንዳለ ነው ሲነገረኝ የነበረው ፍርድ ቤት ራሱ ብዙ ነገሮች እንዳሉ ነው ግን መፍትሄው ግን የላቸውም በቃ በራሳችሁ ላይ ያረጋችሁት በራሳችሁ ዘኑ አይነት ምላሽ ነው በእርግጥ ከሰው በላይ ፈራጆ አላህ ነው ኢንሻአላህ እንዲህ አይነት ሌቦች አላህ ከምድር ግጽ ምንም አላለም ሌላ ኢንሻአላህ ደግሞ አላህ ለخير እንጂ አይፈትኑ ፈተሻ ለሊ ተካስፈልግ ነው ይሄ ደሞ የኛን ኢማን ለመፈተን ሊሆን ይችላል አልহামዱሊላህ እኔ በልጆች እስካል መጣ በቤት እስካል መጣ ድረስ በራሴ በኔ በባለቤቴ ባለ እስካል መጣ ድረስ ይሄ ገንዘብ ምንም አይደለም አንዳንዴ ደግሞ ያው በሰው የመጣ በገንዘብ ያልፋል ነው የሚባለው። እና እንደ አይነት ነገር ተፈጥሮ ነው እና ብዙ ጥሩ ስሜት ላይ አልነበርኩም። ብዙ ልጆች እኔ ጋ ትእዛዝም ያላችሁ ልጆች አላችሁ፣ እቃም የላኩላችሁ ልጆች በቃ ያው አእምሮ ሰላም ስላልነበረ በቃ አልመለስኩላችሁም፣ እየመለስኩላችሁ አልነበረም። ለዛ ነው ማለት ነው እና እዚህ ደግሞ ሰው ሲሰማ በቃ ሀያ አራት ሰዓት ስልክ ነው ስልክ ነው ስልክ ነው በቃ በዛም በዚህም ይደውላሉ እና ድምጻችሁ እራሱ ለስልክ ዝግት ነው የሚለው እንኳን እንደዚህ ሶሻል ሚዲያ ላይ ገብቶ ደግሞ ዋትሳፕ ምናምን ማስተናገድ ይቅርና ቴክስት ማለት ነው እና አልሐምዱሊላ ረብል ዓለሚን ለሁሉም ነገር እንሻላህ። ከሁን በኋላ ወደ ስራ ይገባለሁ፣ በአላህ ፍቃድ የሁላችሁንም ትእዛዛችሁን ማደርሳለሁ፣ ሁሉንም ነገር አደርጋለሁ እና ዶ አድርጉልኝ። እና ያው ይሄ ቪዲዮ የሰራሁበት አላማ ቤተሰቦቻችሁም እናንተም እንድትጠነቀቁ ነው። አንዳንዴ በተለይ አዲስ ከሳውዲ የምትገቡ ልጆች ከዱባይ ክል፣ ከተለያዩ ሀገራት የምትገቡ ልጆች እንዳትታለሉ። የትኛውም ስልክ ቢደወልላችሁ ከየትኛውም ከየትኛውም ሰርቪስ ቢሆን በቃ ቀይ ነው መተባበር ያለባችሁ። እኔ እኔ እንጃ አንዳንዴ መጥፎ ነገርን አለመጠርጠር ነው ዋጋ ያስከፈልን። ግን አልሐምዱላህ ምንም አለንም አላህንም አላማረውም። ይህ መሆን ስላለበት የሆነው እኔ ምንም ባደርግ። በእርግጥ እየዘጋሁባቸው ነበር ሁለት ሶስት ጊዜ ማለት ነው። ደጋግሞ መጥተው ነው በቃ ስለተጻፈ ነው እንጂ እኔ ስለተጠነቀኩኝ ወይም ስለዘነጋሁም አይደለም። አልሐምዱላህ ረቢ ዓለሚን እናሁላችሁም እንድትጠነቀቁ ቤተሰቦቻቸውም እንዲጠነቀቁ ማስጠንቀቅ አለባቸው። የትኛውንም ስልክ ማለት ነው። ሁሉም ሰው መረጃው ይደርሰዋል ማለት አይደለም። አንዳንድ ጊዜ መረጃ ቢደርሰን ላይ አሁን ራሱ በሰዓቱ ሲመጣ በእናንተ ላይ ሲሆን አለማስተዋልም አለ ማለት ነው። እና እያወቃችሁ ራሱ የምትታለሉበት ሁኔታ አለ። እነሱ በእርግጥ በጣም የረቀቀ ነው ስልታቸው፣ በጣም ማሳመኛቸው ራሱ የንግድ ባንኮች ሰራተኞች ራሱ በእነሱ ልክ ትሕትና ኖሯቸው አያስተናግዱም በቃ ሌቦች የራሳቸው የሆነ በቃ ትህትናቸው፣ ማሳመኛቸው የተለያዩ ነገሮችን ይጠቀማሉ። ብሩን ሲወስዱባችሁ ደግሞ እናንተ ለምሳሌ አካውንትም እንድታስገቡ ሲያደርጓችሁ አንድ ሺ ወይ ዘጠና ምናምን ምናምን ብለው አይደለም የኢትዮጵያ ንግድ ባንክ ሆን አቢሲኒያ ሆን ቡና ሆን የትኛውንም ሲያስገቡ እየነጣጠሉ እየነጣጠሉ አንድ ሺ ከሆነ ለምሳሌ አስር ዜሮ ዜሮ ምናምን ምናምን እያሉ እናንተ በማትናቁበት መልኩ ነው እነሱ ያን የሚያደርጉት። ሲጀመር እኔ መተት እንዳላቸው እንጂ የሚያፈዝ ነገር አላቸው። በቃ ከሆነ ሰዓት በኋላ ነው እናንተ የምትናቁት። አንድ ጊዜ አለመያዝ ነው ማለት ነው። እና ሲቀጥር ደግሞ ይሄን ብርን ራሱ ሲያስገቡ የብር መጠን የሆነ ኮዶችን የሚሰጧቸው ነው የሚመስላችሁ። ዜሮ ዜሮ ያስቀድማሉ። ዜሮ ዜሮዎች ያው ዜሮ ዜሮ እንግዲህ ውድቅ ነው። የትኛው ምትል ያደግ ዜሮ ዜሮን ከዛ ምናምን አስራ ምናምን ምናምን ምናምን እያሉ ነው የብር መጠንን ራሱ የሚያስገቡትና እነሱ ተክነውበት የሚሰሩት ስራ ስለሆነ እንዳትታለሉ ይህን ለማለት ነው እ እንግዲህ አላህ የጻፈው ነው በኔ ላይ የደረሰው አልሐምዱላ ሰው አልሞተብኝም ጤና ያልጎደለም ምንም የሆንኩት ነገር የለም ለዚህ ደግሞ አላህን አላማርረውም በጥፍ በጥፍ ነው የማመሰግነው አልሐምዱላ ይህን ቪዲዮ የሰራውን ሰው እንዲማርበት በማሰብ ነው እና ሀባይቢ ያልመለስኩላችሁም ልጆች ከሌላ አንጻር እንዳይመስላችሁ ያው በእንዲህ አይነት ነገር ነው ደግሞ አእምሯችሁ ይረበሻል። ሰው እራሱ ሰው የሚሰማው ሰው በራሱ ይረበሻችኋል እና በቃ ሁሉም ሰው ስልክ ይደውላል፣ ስለ ጉዳዩ ማብራሪያ ይፈልጋል፣ ምናምን ይፈልጋል። በዛ ሰዓት እናት ተቀንጭላታችሁ ራሱ ኮንታክት ነው የሚሆነውና ብቻ ብዙ ነገር አለ። ከአጣችሁት ነገር በላይ ከሚሆነው ነገር በላይ ሰው ደግሞ የሚሰጠው አስተያየት፣ የሚጠይቀው ጥያቄ ምናምን ምናምን የበለጠ ያሰማችኋል። ግን ብቻ አልሐምዱላህ ረብ ልዓለሚን እና ባይቢ ወዳችኋለሁ። ሁላችሁም ዱዓ አድርጉልኝ ለሁሉም ነገር ማለት ነው። ባይ ባይ። ሁላችሁ እንድትማሩበት ነው ይሄ ቪዲዮ የሰራው። በቃ ለቤተሰቦቻችሁ አስጠንቅቁ። በርግጥ እኔ አሁን የሰማሁት ብዙ ሰው እንደተዘረፈና ብዙ ሰዎች ይሄን ስልት እንደሚያውቁ ነው። እንግዲህ እኔ ለምን አዲስ እንደሆነ ኩኝ አላውቅም። ምናልባት በቃ አላህ ስለጻፈው ነው ብቻ ነው የምለው። አልሰማሁም አልልም፣ ሰምቻለሁ በተደጋጋሚ፣ ግን የሰው ልጅ ካልደረሰበት አያስተውልም። እና ብቻ ሀገራችን ላይ ያለው ነገር በጣም የሚያጅብ ነው። እንግዲህ መቼም ከሰው በላይ አላህ ነውና ሁሉንም ነገር ለአላህ መስጠት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።